የፍቅር፣ የአንድነት፣ የመቻቻል፣ የመከባበር ነው እንጂ የጦንካ አይደለም። እኛ እዚህ ፕሮጀክት እየሰራን እነዚህ ዶሮ ልጥሉት ይሁን እሬቻ የመስጋና በዓል ነው። እሬቻ ቤዚካሊ ሃይማኖታዊ በዓል ነው። እሬቻ የመስጋና በዓል ወደ ምስጋና ነው። ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቅ ፈታን ሃይማኖት አያቀውም ፕራክቲሱን ማዕቀል ስም ልናችሁ ስለ ሬቻ ምንትላል ሴጣናዊ ነው ወይስ ሰላም? ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደመስቀያችሁ እኔ አለፍ እግዚአብሔር ይመስገን፣ በያላችሁበት ሰላም ክርስቶስ ይብዛላችሁ የወትዳቸው ውድ ቤተሰቦቻችን ዛሬም በድጋሚ በአዳዲስ ወቅታዊ መረጃዎች ተመልሼ መጥቻለሁ። እንግዲህ በዛሬ መረጃ የምናየው በነገ እለት እንግዲህ በኦሮሞ ማህበረሰብ እሬቻ የሚባለው በዓል በታላቅ ድምቀት ይከበራል እና አንዳንድ መረጃዎች እየወጡ ይገኛሉ። እንደሚታወቀው እሬቻ ባህል ነው ብለው የሚገኙ እልፍ ናቸው። እንዲሁም ደግሞ ሃይማኖታዊ ባህል ነው ብለው የሚያከብሩ አሉ። ታዲያ በዚህ መካከል የእምነቱ ተከታዮችና ባህል ነው ብለው የሚያስቡት በአሁኑ ሰዓት ትልቅ መከፋፈል ታይቶባቸዋል። አንዱ የእምነት ተከታይ የሆነ ግለሰብ ዶሮ ይዞ ወደ ወንዝ ዳር ሊጥል አምልኮ ሊፈጽም ሲል ይዘው ሲያስጨንቁት ተስተውሏል። ባህል ነው ብለው የሚያስቡት የኦሮሞ ማህበረሰብ ማለት ነው። ነገር ግን ሁላችሁም እዚህ በዓል ላይ የምትገኙ ስለ እሬቻ ልናውቅ የሚገባው እውነት አለ ብዬ አስባለሁ። በዓል ነው ብላችሁ ከማክበራችሁ በፊት ብፁዓን አበው ሊቃነ ጳጳሳት በተደጋጋሚ ሁኔታ ስለ እሬቻ እምነት መሆኑን ተናግረዋል። እንዲሁም የእምነቱ ተከታዮች መግለጫ ሰጥተውበታል። ምንም ምንም ጥርጥር የለውም። የማስደምጣችሁ ይሆናል። ኦርቶዶክስ ሆናችሁ ልሰሙት የሚገባ ቪዲዮ ነው። በዓሉን ከማክበራችሁ በፊት ወደዛ በዓል ቦታ ከመሄዳችሁ በፊት ይህንን ነገር ከሰማችሁ በኋላ የራሳችሁ ውሳኔ የምትወስኑ ነው ይሆናል። ዲማሳያችሁ ይሆናል ሰብስክራይብ ካደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆን ጋብዛችኋለኝ። መረጃውን በደንብ አድርጋችሁ ለመላው ኦርቶዶክስ አሁን እዚህ በዓል ላይ መገኘል የሚያስቡ ሼር ያደርጋችሁ አድርሱላቸው። አሁን ቅድሚያ ካደረግኩ ቪዲዮ እንጀምራለን። አሪፍ አሪፍ ሀሳቦች ተነስተዋል፣ የምናያቸው ይሆናል። ወደ ቪዲዮ ያላም ተከታተሉኝ ተመልከቱ የእሬቻን ባል ለማጠልሸት እንደምትመለከቱት ዶሮ ይዞ ወደ ወንዝ ሲጓዝ የነበረ ግለሰብ እጅ ከፍንጅ እንግዲህ ተይዘዋል። ይህ ግለሰብ በሕይወት ያለ ዶሮ ይዞ ወደ ሀይቅ ለመጣል ይዞ በሚጓዝበት ሰዓት እንግዲህ ኮሜዲያን እያሬድ አግኝቶት ነው እንደምትመለከቱት ይህን ሰውዬ በማህበራዊ ሚዲያ ያሰራጨው። የዚህ ሰውዬ ድርጊት እንግዲህ የእሬቻን ባል ለማጠልሸትና ሌላ መልክ ለማስያዝ ታቅዶ ነው ሲል ኮሜዲያን እያሬድ ተናግረዋል። በዚህ ጉዳይ ላይ ምን ያሰባላችሁ? ሀሳባችሁን ኮመንት ላይ አጻፉልኝ። ፎሎ ማድረጋችሁ እን

እንዳያችሁት ከዋቄፈና እምነት ተከታይ አንዱ የሆነውን ግለሰብ ይዘው እንግዲህ በቢሾፍቱ ከተማ ላይ በእንደዚህ አይነት መልኩ እያስፈራሩት ይገኛሉ። እንግዲህ አስባችሁታል። ከዚህ ቀደም እሬቻ ባህል አይደለም እምነት ነው ብለው የእምነቱ ተከታዮች በደንብ አድርገው መግለጫ ሰጥተውበታል። ግን አሁን እሱን ማሳያቸው ይሆናል፣ እምነት መሆኑ ማለት ነው። እነኛ ወንድሞቻችን እንግዲህ ባህል ነው እያሉ ነው የሚገኙት። የእምነቱ ተከታዮች ደግሞ ወጥተው መግለጫ ሰጡ ነው ያሉ። ተመልከቱ እሬቻ ባህላዊና ሃይማኖታዊ በዓል ነው የአንድ ሁለት ጊዜ በዓል ነው እኮ እሬቻ የሚባል ሃይማኖት የለም ገና የሚባል ሃይማኖት የለም ገና የክርስትና ሃይማኖት ተከታዮች አንድ በዓል ነው አረፋ የእስልምና ሃይማኖት ተከታዮች አንድ በዓል ነው እሬቻ ደግሞ የዋቄፈና የእምነት ተከታዮች አንድ አመት በዓል ነው ያ አመት በዓል ደግሞ ከጥንት ከጥንት ጀምሮ አባቶቻችን ይዞት የመጡት ስለሆነ እሱን ነው የምናረገው። ያንን ጥንታዊነቱን ባህላዊነቱን እንዳያዛባ የሌሎች ሃይማኖቶች እምነቶች እዛ እንዳያካሂድ ብለን ነው መግለጫ ያወጣ ነው። ኦኬ፣ እንደሰማችት ነው። ከዚህ ቀደም በሀሌታ ሚዲያ ላይ ይህ መግለጫ ወጥተዋል። የሃይማኖት አባቶች ናቸው ያወጡት ይህ መግለጫ። እንግዲህ ከዚህ ቦታ ላይ የሌላ እምነት ተከታይ የሆናችው እሬቻ የዋቄፈና እምነት ተከታይ ባህል መሆኑን ሳታውቁ እንዳትመጡ ብለው መግለጫ ሰጥተዋል። ይህን አውቃቸው ልትመጡ ይገባል። የተለያዩ ሃይማኖታዊ ስነ ስርዓት የራሳቸውን ነገር እኛ የምናመልክ ቦታ ላይ እንዳታራምዱብን ሲሉ በግልጽ እየተናገሩ ነው ያሉት። ስለዚህ ይህ ነገር ያሬዶ ካደረገው ነገር ጋር የሚጋጭ ነገር ነው አያቸው። አይደለም እነሱ ባህል ነው ብለው ያስባሉ እ ደግሞ የዋቄፈና እምነት ተከታዮች ባህል ነው እያሉ ነው የሚገኙት። ኦሮሞ ህዝብ ሬቻን ሲያከብር ፈጣሪ አምላክን ያመሰግንበታል እንጂ ተፈጥሮን አያመልክም። ዋቃ ዑማ ኡማማ ማለት ተፈጥሮን የፈጠርክ አምላክ ምስጋና ይገባሃል። ይህንን የጨለማውን ጊዜ አሳልፈን ወደ ብራው አሻግረህናል፣ እናመሰግነሃለን። ውሃውን የደፈረሰውን አጥርተህልናል፣ እናመሰግነሃለን። ደግሞ ሰዎችነን ደካሞችነንና ደካሞች በሂደት ውስጥ ውስጥ ባለፈው ጊዜ ያጠፋነውን ይቅርበለን በለን እኛም የወታርቀን ሰላም ሆነን የተለያየው ሁሉ ተቀራርቦ በጋራ ልናመሰግን ተሰብስበናልና ወዳችንን ንጹ አርገን ደራቁም ቁሉ ይላል። ወዳችንን ንጹ አርገን ልባችንን ውስጣችንን ንጹ አርገን ተሰብስበናልና፣ እባክ ይቅር በለን ታረቀን። እንዲህ አለመለምክልን። ለሚቀጥለውም ደግሞ የጥጋብ ጊዜ፣ የሰላም ጊዜ አድርግልን ብለው የሚቀጥለውንም ደግሞ ወደ ፈጣሪ በባህላዊ መንገድ ልመናቸውን የሚያቀርቡበት ምስጋናዎቻቸውንም የሚያቀርቡበት ትልቅ የሆነ እሴት ነው። ኦኬ ምናልባት ይህን ንግግር ኮፒራይት ካል ያዘው ሰምታቸው ከሆነ አደነቻዊ እያለችው ያለው ነገር እንግዲህ አምልኮ እንደሆነ ነው የሚያሳይም ማለት ነው። አያቸው አይደለ አምልኮ አይደለም እያሉ ከኋላ ወንድማችንን ሲከለክሉ የነበሩ እነ ኮሚዲያን ያደረጉት ነገር ስህተት ነው ብዬ አስባለሁ። ማንም ሰው የፈለገውን ማምለክ ይችላል። የፈለገውን ነገር አርዶ መጣል ይችላል የፈለገውን ነገር ማምለክ ይችላል። በእምነቱ ላይ መጋፋት እምነቱን መቃወም አንችልም። ስለዚህ እኛ ግን ዋናው ነገር ኤም ቪዲዮ ልናመጣ የቻልንበት ምክንያት እሬቻ ሃይማኖታዊ፣ ባህላዊ መሆኑን አውቀው እንዲሄዱ ለማድረግ ነው። እንደሰማችሁ ሰን ዚህ ጋር ከረየው ዘመን ወደ አዲሱ ዘመን ያሸጋግር ከን ብለው እንግዲህ እንደሚያመሰግኑ ፈጣሪያቸውን ነው አዳናቻ እየነገረችን ያለችው ማነ። ስለዚህ ማንኛውም አምላክ ነው የሚባለው ጥያቄ ሊሰመርበት ይገባል። የኦርቶዶክሱ የፕሮቴስታንቱ የእስልምን ነው። ስለዚህ የዋቂፍና እምነት ተከታዮች የሆነው አምላክን እየለመኑ እንደሚገኙ ነው የሚያሳየን። ዝም ብሎ ምስጋና ነው። ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀ ፈጣን ሃይማኖት አያውቀውም። ፕራክቲሱን ማቅም ህጉን ማቅም ሰዎቹን ማቃቸው። አሁንም በደንብ መስተካከል ያለበት ነገር እሬቻ ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። የማን ብለይ ደግሞ ካልክ የኦሮሞ አይደለም። ነገር ግን በደንብ ላስተካክለው፣ አሁንም የዋቄ ፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ። የነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር እያመለኩ ያሉ ሰዎች ምስጋና ሁሌ በቀን ስንት ጊዜ ምናልባትም በየጊዜ በየወራቱ፣ በየወቅቶቹ በየቤተ ክሳናቸው እግዚአብሔርን ያመሰግናሉ። የእነሱ ምስጋና ያ ነው። ለዋቄ ፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት ሁለት ጊዜ የሚያደርጉት የምስጋና በዓል ለእነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። እሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ አንዳንድ ደግሞ ክርስቲያን የሆኑ ሙስሊም የሆኑ ኦሮሞዎች። ዋናው ነገር እኛ ይህን መግለጫ ያወጣንበት ምንድ ነው፣ በዛ በሬቻ ቦታ የሚዘምሩ አሉ፣ ጽናጽል ይዞ መጥቶ የሚንቀሳቀሱ አሉ። እነኚህ ድርጊቶች ከእሬቻ በዓል አከባበር ጋር አይገናኘም ነው። ከእሬቻ በዓል ጋር ስለማይገናኝ ምን ሊፈጥር ይችላል? በህዝባችን መካከል መከፋፈልና አንድነቱን ሊሸረሽር ይችላል። ምክንያቱም የዋቅፍና እምነት ተከታዮች ይህንን ሊቃወሙ ይችላሉ። ይሄ ፕሮቴስታንቶችና ሌሎች ደግሞ ይህንን መዝሙር የተለያዩ ነገሮችን ያንን በዓል የማይወክል ያንን በዓል የማይመስል ነገር ሲያረጉ ችግር ሊፈጠር ስለሚችል አንዳንዶች ሚዲያ ላይ እንደሚኮመንት እንደሚሰጡት እንደሚናገሩ ሳይሆን ማንኛውም ሰው እንኳንስ ኦሮሞ የበዓሉ ባለቤት ይቅርና ማንኛውም ኢትዮጵያዊ አይደለም፣ ማንኛውም በዓለም ላይ ያለ ሰው መቶ ማክበር መብቱ ነው። ዋናው ነገር እሬቻ ሲከበር ግን የሬቻ በዓልን የተከተለ መሆን አለበት ነው ዋናው አላማችን ማለት ነው። ያንን ያልተከተለ ከሆነ ግን ግጭት ይፈጠራል። እሬቻ ደግሞ የምስጋና ቀን ነው። ምክንያቱም ቅድም ተነስተዋል ክረምት የነበረውን አብስ እንደ ባጭሩ ማለት ነው። ውጣ ውረድ አለ ማለት ነው። ያንን በሰላም ስለወጣን ብለን የምናመሰግንበት ቦታ ላይ እንደገና ግጭት ቢትፈጠር ሌላ ችግር ቢፈጠር የእኛ ሬስፖንሲቢሊቲ ነው። ምክንያቱም ከቆመላቸው አላማዎች ውስጥ አንቀጽ አራት ተራ ቁጥር ሶስት ላይ ምን ይላል? የኦሮሞን ባህል የኦሮሞን ታሪክ የኦሮሞ ወግ የኦሮሞን እምነት የመጠበቅ የማስጠበቅ አስፈላጊ ሲሆን በቁሳቁስና በገንዘብ የመርዳት አላማ ነው ያዝነው ማለት ነው። እግዚአብሔር አክብርልን። በጣም ልናመሰግነው ይገባል። እንግዲህ የእምነቱ የሃይማኖቱ አካላት አባቶች በእንደዚህ አይነት መልኩ ወጥተው እንቅጭ እንቅጩን መራራውን እውነት ተናግረዋል። ስለዚህ ይህ ነው እውነቱ ማለት ነው ሲገለጥ ማለት ነው። ስለዚህ ባካችሁ ኦርቶዶክስ ሆናችሁ እዚህ ቦታ ላይ የምትገኙ ባል ነው እያላችሁ የምትጃጃል ኦርቶዶክሳያን ካላችሁ ልትነቁ ይገባል። በስነ ስርዓት አድርገው እየተናገሩ ነው ያሉት። ኦርቶዶክሳ ናቸው። የሃይማኖት አባት ሆናችሁ እዛ ቦታ ላይ ሄዳችሁ ያልሆነ ነገር የምትራመዱ እባካችሁ አርፋቸው ተቀመጡ። የኦሮሞ ማህበረሰብ ተከፋፍሉብናላችሁ። የዋቂፍና እምነት ተከታዮችና ኦሮሞ ደግሞ ባህል ነው ብለው የሚያስቡ ማህበረሰቦች እንዳይጋጩ ዜጋ ጥንቃቄ ማድረግ አለብን። ይህ ባህል የኦሮሞ ዋቂፍና እምነት ተከታዮች ባህል እንደሆነ አስረግጠው ተናግረዋል። ወደ ብፁዕ አባታችን ሂድ ዋቂፍ ታነስባቸው ተቃላችሁ። ሺህ ዓመት ወደ ኋላ ህዝቡን መመለስ ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው። የምንናገረው የሃይማኖት አባት ስለሆኑ ወደ ጨለማ ህይወት ወደ ወደ ኋላ ሽፋኑ ባህል ነው ሽፋኑ ባህል ነው ወደ ውስጥ ገባ በጥላችሁ ብትገቡ ውስጥ ብታዩ ወጣሁት ነው ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ የኦሪቱ ስርዓት ነው ይመስላል። ግባሾው ወቅፍና ሰዱሪ ስድሪ ከኩሞ ፋክስ አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ህይወት የሚያወስተን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የእሱን አሰራር የእሱን አገልግሎት የከፈለ ዋጋ በዜሮ የሚያባዛ ነው። ሀገራችን ላይ እየተሰራ ያለው ያሳዘናል። የኦሮሞ ህዝብ እንደ ቤተ ሙከራ ነው የታየው። ማን ነው ይህን እውነት የምናገር? ማን ነው ይህን እውነት የሚገልጥ? ማን አለ? ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልድ ግን እያለቀ ብዙ ምስጢር አለ። በእሬቻ ስም የሚደረገው ቅድም እያቸው፣ ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያን ነን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። የመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው፣ ወደንም ጠላንም ያለ ክርስቶስ የዘላለም ህይወት የለም። የዘላለም ህይወት የሚሰጠው እሱ ነው። በአርባ ቀን በሰማንያ ቀን ያገኘነን ልጅነት በዚህ በጣዖት አሰራር ግን እያጣን ነው ያለ ከኛው ከኛው ከኛው ከኛው መስቀል ይዘው ካህን ተብለው እዛ ግን በርሱ የሚሉ አሉ። ወደ ዝርዝሩ አልገባም ብቻዬን ነገሮች እናንተ ግን ይ ብዙ መስራት ይችላል። ኦኬ እንደሰማችሁ ብፁዕ አባታችን ብፁዕ አቡነ ሄ ነው ከዚህ ቀደም ይንግግር አድርገው ነበር። እንደ አንድ ሃይማኖት አባት ትክክል የሆነ ነገር ነው እየተናገሩ ያሉት ነገር ግን ሰው የፈለገውን የማምለክ መብት አለው። ግን ብዙ አባታችን ጋ ጋር እያስተላለፉ ያለው መልእክት ኦርቶዶክሳውያን ሆነው እየተሸወሩ ያሉ ሽፋኑ ባህል እንደሆነ ነገር ግን ውስጡ ባዕድ አምልኮ እንደሆነ እንደ ሃይማኖት አባትነታቸው እየተናገሩ ነው ያሉት። አታምልኩ ብለው የሚጋፉ አባት አይደሉም። የፈለገውን ማንኛውም ሰው ማምለክ ይችላል። ነገር ግን ነገሩን በደንብ ማየት አለብን። ባህል ወይስ እምነት የሚለውን መለየት አለብን። በባህል ሽፋን የሚሰራ ባዕድ አምልኮ ነው እና ስለዚህ ኦርቶዶክሳውያን እንዳትሳሳቱ እያሉ ነው የሚገኙት። ስለዚህ እዛ ቦታ ላይ አውቃችሁ ጠንቃችሁ እምነት መሆኑን አውቃችሁ የምትሄዱ መሄድ አለባቸው ነው እየተባለች ያላችሁት። ማንም ቢሆን ይህንን ባህል የሚቃወም አንድም ኦርቶዶክሳውያን አንድም ኢትዮጵያዊ የለም። ነገር ግን ከሃይማኖት አንጻር እንደ ሃይማኖት አባትነት ማወቅ ያለባችሁን እንድታውቁ ብፁዕ አባታችን ብፁዕ አቡነ ሄኖክ ከዚህ ቀደም አስተላልፏል። ይህ ንግግር በተናገሩበት እውነት ላቸዋለኝ በጣም ብዙ ውጣ ውረድ አሳልፈዋል። ግን እውነት ነው መናገር ስላለባቸው እንደ ሃይማኖት አባትነት ነው የተናገሩት ማለት ነው። ሰላም እንዴት ናችሁ? ስለ እሬቻ ምን ትላለህ? ሴጣናዊ ነው ወይስ ባህላዊ ነው የሚል ጥያቄ ነው። ሴጣናዊም አይደለም ባህላዊም አይደለም። ሁለቱም ያልሆነበት ምክንያት ሊያስረዳችሁ የተወሰነ እሬቻ ማለት የዋቄፈና እምነት ሃይማኖታዊ ስርዓት ነው። እሬቻ ማለት የዋቄፈና ስርዓት የሃይማኖቱ ስርዓት በዓመት ሁለት የሚከበር ነው። እሬቻ በዓመት ሁለት ይከበራል። ክረምትስ ሊገባ ሲልና ክረምቱ ሲያልቃው የሚከበረው ማለት ነው። ስለዚህ የሃይማኖቱ ስርዓት ዋቄፈና የሚባለው ሃይማኖት ስርዓት እንጂ ባህላዊ አይደለም። ነገር ግን የኦሮሞ ባህል በእሬቻ ውስጥ በደንብ ሊንጸባረቅ ይችላል። እሬቻ የሚያከብሩ ሰዎች ባለባበስ፣ ምናምን ነገር ባህላቸውን እዛ ላይ በጣም ያንጸባርቁታል እንጂ እሬቻ ራሱ ባህል ሳይሆን ሃይማኖታዊ ስርዓት ነው ልክ በኦርቶዶክስ ጥምቀት ስንል ጥምቀት ባህል አይደለም። ነገር ግን የሃይማኖቱ የኦርቶዶክስ ሃይማኖት ስርዓት ነው የሚከበር በዓል ነው እንደዛ ማለት ነው። ሬቻም በዋቄፈና እምነት ውስጥ የሚከበር አመታዊ በዓል ነው። በዋቂፈና እምነት ውስጥ ወደ 27 በዓላት አሉ። ምክንያቱም 27ቱ ከየት መጡ ካላችሁ በዋቂፈና እምነት ውስጥ ፈጣሪ ፈጥሮ የጨረሰው በ27 ቀን ነው ተብሎ ይታመናል። የመጀመሪያ የተፈጠሩት ሰው ዘሮች ደግሞ በክርስትናና በእስልምና አዳምና ሔዋን ናቸው። በዋቄፈና ደግሞ ለመጀመሪያ የተፈጠረው ሆሮ ይባላል። ሆሮ ማለት ጾታ የለውም ወንድም ሴትም አይደለም። ከባህር ውስጥ ከውሃ ውስጥ ነው የወጣው። ይሄ ወንድም ሴትም ያልሆነ ሁለት ቦታ ተከፈለ። ሁለት ቦታ ሲከፈል ወንዱ ሆሮ ተባለ፣ ሴቷ ደግሞ ሆርቱ ተባለች። ሆርቱ ማለት የሚራባ የሚዋለድ እንደማለት ነው። ሆርቱና ሆሮ በሚል ተከፈሉ ማለት ነው። በክርስትናው አዳምና ሔዋን እንደምንላቸው ማለት ነው። ኦሮሞ የሚለው ራሱ ከዛ ስም ጋር የመጣ ነው። ሆሮሞ ተብሎ ነው የሚጻፈው፣ ግን በኩሽቲክ ሲነበብ ቫውል ከኮንሰናንት ኤች ጋር ሲመጣ ወይንም ደግሞ ኮንሰነንት ቫውልን አስከትሎ ሲመጣ ኤች አትነበብም። ስለዚህ ኦሮሞ ይባላል እንጂ ሆሮሞ ተብሎ አይነበብም። በዛ ምክንያት ከጊዜ በኋላ ግን ኤች እየቀረች ሲጻፍም ኦሮሞ ተብሎ መጻፍ ጀመረ ማለት ነው። ስለዚህ የመጀመሪያው ሰው ሆርቱ እና ሆሮ በሚሉ ነው የሚታወቁት፣ አዳምና ሔዋን እንደምንላቸው ማለት ነው። በእሬቻ እምነት ውስጥ ሌላኛው ሴጣናዊ አይደለም ያልኳችሁ ምንድነው እሱ የዋቄፈና እምነቱ ስገቡ ሴጣን የለም ተብሎ የሚታመ ነው። ሴጣን የለም ተብሎ ስለሚታመን እሬቻ ደግሞ የዋቄፈና እምነት ከሆነ ሴጣናዊ ምነት ሊሆን አይችልም። ምክንያቱም ሴጣን የለም ብለው ስለሚያምኑ ማለት ነው። ዋቃ ጉራቻ ለፈሰሚ ከኑ ሜ ይላሉ ምድርና ሰማይን የፈጠረ ጥቁር አምላክ ይላሉ። ጥቁር የሚሉበት ምክንያት ምንድን ነው? ፈጣሪ አይታይም፣ በሁሉ ቦታ አለ። ጨለማ ውስጥ ያለ ነገር እንደማይታይ ሁሉ ፈጣሪ አይታይም የሚለው ለመግለጽ ዋቃ ጉራቻ ይባላል ማለት ነው። ስለዚህ በሁሉ ቦታ አለ። ነገር ግን ውሃ ደግሞ ምንድን ነው? እሱ ቅድም እንዳልኳችሁ ሆሮ ለመጀመሪያ ጊዜ የወጣው ከውሃ ውስጥ ነው ተብሎ ነው የሚታመነው። ስለዚህ ውሃ የልምላሜን እንትን መስጫ እንትን ነው ከዛ ጋር የተያዘ ነው እሬቻ። አንድም ውሃ ቦታ ሄዶ ምስጋና የሚቀረብበት የምስጋና በዓል ነው። አበባ እንትኖች ተይዘው ይሄዳል። ለምለም ነገሮች ተይዘው ይሄዳል። ያ ምስጋና ነው። እነሆ ያው ክረምቱ አንተ በሰጠህን ዝናብ ይኸው ሰብሉ አፈራ፣ አበበ፣ ቅጠሉ እንደዚህ ለምልሟል ተብሎ ምስጋና ውሃው ጋር ተሄዶ ቅጠሉ ላይ እንዲህ እየተደረገ ሰው ይረጫል። ይሄ የምስጋና በዓል ነገር ነው በዋቄፈና ማለት ነው እሬቻ ምስጋና የሚቀርብበት። እንደገና ደግሞ ሰዎች የሚገናኙበት ነው። በክረምት ወቅት ውሃዎች ይሞላሉ፣ ወንዞች ይሞሉና ሰዎች አይገናኙም። ሰዎች ስለማይገናኙ ልክ የክረምቱ ጭጋጋማው ወራት ሲያልፍ፣ ልክ ዝናቡ ሲያባራ ሰዎች የሚገናኙበት ነው። ያ የሚገናኙበትንም መሰረት በማድረግ ነው የሚከበረው። አንድም እንጂ ሴጣን አለ ብለው አያምኑም። ይህ ሽቶ ውሃ ውስጥ መወርወር፣ አንዳንድ ስዕለት እያሉ ውሃ ውስጥ የሚወረወሩ ነገሮች ከእሬቻ በዓል ጋር የሚገናኙ አይደሉም። ዋቄፈታ እምነትም ይህንን አይቀበለውም። ነገር ግን በዘልምድ በባህል የመጡ ስለትያሉ የሚወረውረዋሉ ቂቤ የሚቀቡ ዛፎች አሉ። ቂቤ መቀባት ግን ነው ከዋቄ ፈና እምነት ጋር የተያያዘ ነው። ከዛ ውጭ ግን ስለትያሉ ዶሮማ አርደው ሊሆን ይችላል ውሃ ውስጥ የሚጨምሩት ነገር ከእሬቻ ጋር ወይንም ከዋቄ ፈና ጋር የተያያዘ አይደለም። የዋቄ ፈና እምነትን ስርዓት የሚያካሂዱት ቃሉ ይባላሉ። በቤተክርስቲያን ለምሳሌ በኦርቶዶክስ ቄሶች እንደሚባሉት እነኚህ ቃሉ ይባላሉ። የሰዎችን ጸሎት ወደ ፈጣሪ የሚልኩ ናቸው ተብሎ ይታመናል። የእሬቻ እምነት መገለጥ ይጎለዋል ብዬ አምናለሁ። መገለጥ የለውም። ለምሳሌ በክርስትናው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የሱስ ክርስቶስ የእግዚአብሔር ልጅ እኛን ለመዳን ለማዳን እንደመጣ እንደተወለደ ሚናገር እንትናል ለሚቀበሉት ደግሞ ድኅነት እንደሚያገኙ ላልተቀበሉት ደግሞ ቁጥር 17 ላይ እንደሚፈረድባቸው ይናገራል። ስለዚህ ይህንን አይቀበልም። እሬቻ ይህንን ስለማይቀበል ከክርስትና ጋር የተለያየ ነው ማለት ነው። አልተገለጠም ወይም ክርስቶስ በስጋ መገለጡን አያምንም ማለት ነው። ስለዚህ ከክርስትና ሃይማኖት ጋር ኮምፕሊትሊ አይገናኝም በዚህኛው ምክንያት ማለት ነው። የመገለጥን እንትን አይቀበልም። ይህ የተለየ ይሆናል ማለት ነው። ሌላኛው እሬቻ የምስጋና በዓል ነው ብያችኋለሁ። በአመት ሁለቴ ይከበራል። አንደኛው ግን ኦልሞስት ቀርቶ አሁን ክረምቱን እንትን ሲል ሲወጣ አሁን ያለው የሚከበረው ብቻ ነው። ሞር ትኩረት ተሰጥቶት የሚከበረው ማለት ነው። ስለዚህ ከባህሉ ጋር ደግሞ በተያያዘ እንዳልኳችሁ በእሬቻ አከባበር ውስጥ ብዙዎች ባህላዊ ልብስ ስለሚለብሱ ባህሉ እዛ ውስጥ የተደበላለቀ ሊሆን ይችላል። ነገር ግን እሬቻ ባህላዊ ስርዓት ሳይሆን ሃይማኖታዊ ስርዓት ነው። ሃይማኖታዊ ስርዓት ሆኖ ግን ባህሉ በደንብ የሚገለጽበት በደንብ ትዕይንቶች የሚደረጉበት ስርዓት ነው እንጂ ባህላዊ ስርዓት አይደለም። ሃይማኖታዊ ስርዓት ነው። ሃይማኖታዊ ስርዓት ሆኖ ባህሉ ይገለጽበታል ማለት ነው። ስለዚህ ውድ ሰዎቻችን እንግዲህ ያው በነገ ዕለት በታላቅ ድምቀት የሚከበረውን የእሬቻ በዓል ላይ መሄድ ያሰባችሁ ኦርቶዶክሳዊ ሆናችሁ እንግዲህ የራሳችን ውሳኔ መወሰን ትችላላችሁ። ማንም ሰው ቢሆን አትሂዱ እነሱ ቢሆን አትምጡብን አይሏችሁም። አንድ ሰው የሆነ ነገር ሄጅ አመልካለሁ ቢድ ሄዳ አታመልክ አለለም። ስለዚህ ራሱ የሚያውቀው እውነት ስላለ የፈለገውን ነገር ያን የሚያምነውን እውነት ሄዶ ማምለክ ይችላል ማለት ነው። የራሳችን ውሳኔ ወስኑ። ስለ እሬቻ እንግዲህ በእንደዚህ አይነት መልኩ የእሬቻ ምንነት በደንብ ያያችሁን ያወቃችሁን የተረዳችሁ ይመስለኛል። ቀጠ በሌላ ቪዲዮ ከምንገናኝ ድረስ ቸር ሰንበቱን ለኝ። አመሰግናለሁ አብራችሁ ስለቆያችሁ።